ሰብስብ ባዩ ተጨማሪ አለው። አዲስ አበባ ከተማ ያለባትን ድርብርብ ኃላፊነት በብቃት እንድትወጣ ለማስቻል የከተማ አስተዳደሩ በተለያዩ መስኮች ሪፎርሞችንና የልማት ተግባራትን እያከናወነ ሲሆን ከዚህ ውስጥ የተሳለጠ አገልግሎትን ለመስጠት የሚሰራው ስራ ተጠቃሽ ነው። የዚሁ አካል የሆነውና የከተማ አስተዳደሩ የወረዳ አመራሮችን አቅም ለመገንባት ሲሰጥ የነበረው ስልጠና ማጠቃለያ ላይ ከንቲባ አዳነች አቤቤ እንደተናገሩት በከተማዋ ዘመኑን የዋጀና የላቀ አገልግሎትን ለመስጠት እየተሰራ ይገኛል። ከተማችን አዲስ አበባ ያለባትን ኃላፊነት በተሟላ ሁኔታ ለመወጣት በተለይም ደግሞ ዘመኑን የዋጀ የላቀ አገልግሎት ለመስጠት በርካታ ስራዎችን እየሰራች ነው ያለችው። በተለይም ሁለት ቁልፍ ስራዎችን የቅድሚያ ቅድሚያ በመስጠት እየሰራች ነው። አንደኛው የከተማዋ መሰረተ ልማት አገልግሎትን ለማሳለጥ የሚያስችል መሆን እንዲችል በርካታ መሰረተ ልማቶችን በማደስ አዳዲስና ዘመናዊ መሰረተ ልማቶችን በመዘርጋት በላቀ ደረጃ የከተማዋን ነዋሪ ለማገልገል ዘርፈ ብዙ ስራ እየሰራች ነው። በከተማዋ አገልግሎት አሰጣጥን ለማቀላጠፍ አስፈላጊ መሰረተ ልማቶችን ከሟሟላት ጎን ለጎን መሰረተ ልማቶቹን ተጠቅሞ ቀልጣፋ አገልግሎትን የሚሰጥ አመራርን ማፍራት ትኩረት ተሰጥቶታል ያሉት ከንቲባ አዳነች ከዚህ አንጻርም ለውጦች መኖራቸውን ገልጸዋል። ይህንን ዘመናዊ መሰረተ ልማት መጠቀም የሚችል ብቃት ያለው አመራር እንዲገነባ ያለው አመራር የበለጠ ጠንካራ በየጊዜው ራሱን እያበቃ የሚሄድ ሕዝቡን ለማገልገል ዝቅ የሚል ከባለስልጣንነት ይልቅ አገልጋይነት ስሜት የሚታይበትና የሚንጸባረቅበት፣ በዛው ልክ ደግሞ ለማገልገል የሚያስችል ተነሳሽነት በተግባር ደግሞ የሚቆጠር አገልግሎትን ማቅረብ የሚችል እንዲሆን በርካታ ስራዎችን እየሰራን ያለ ነው። ከመሰረተ ልማት አንጻር እጅግ በጣም ፈጣን በሆነ ሁኔታ እየገሰገስን ያለ ነው። ከአመራር አንጻር ደግሞ አንጻራዊ ለውጦችን እያስመዘገብን ነው። በየጊዜው የሚደረጉ ግምገማዎች፣ የሚፈጠሩ የስልጠና እድሎችና መሰል ጉዳዮች አመራሩን ለማብቃት አስተዋጽኦ ማድረጋቸውን የተናገሩት ከንቲባዋ፣ ተጠያቂነትን ከማስፈን ጎን ለጎን ለአቅም ግንባታም ትኩረት እንደተሰጠው ተናግረዋል። በየጊዜው በምናደርገው ግምገማዎች እንደዚህ አይነት የስልጠና መድረኮችን በመፍጠር እነሱ ላይ በመመርኮዝ በስራ ሂደት ደግሞ በምናደርገው ድጋፍና ክትትል በምንሰጠው ግብረመልስ አመራሩ በየጊዜ እየበቃ የተሻለ አገልጋይ መሆን እንዲችል ጥረት እያደረግን ነው። ለውጦች ተመልክተናል። ለዚህ በዋናነት ማሳያው ከተማችን ላይ እየመጣ ያለው እየታየ ያለው ተጨባጭና የሚቆጠር ለውጥ ነው። አመራራችንም በማጥራት በኩል በየጊዜው ተጠያቂነትን በማስፈን ችላ ሳንል እየሄድን ነው። በአብዛኛው ግን ዋናው ትኩረታችን አመራራችንን መገንባት ማብቃት፣ የበለጠ አገልጋይነቱ እየጎላ እንዲሄድና በዛው ልክ ደግሞ ውጤት እንዲያስመዘግብ ውጤታማ አመራር እንዲኖርም ማድረግ ነው። የከተማ አስተዳደሩ አመራሩን ለማብቃት የከተማዋን የአመራር አካዳሚ ሪፎርም በማድረግና አቅሙን በማሳደግ እየሰራ መሆኑን የተናገሩት የአዲስ አበባ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ሞገስ ባልቻ በአሁኑ ወቅት ስልጠናዎችን በስፋት ለመስጠት ዝግጁ መሆኑንም ገልጸዋል። ለአመራሩ የሚያስፈልገውን የክህሎት እና የልምድ ማሳደግ የሚያስችል ስልጠናዎች ከመስጠት አንጻር እምብዛ ማለደ ከመሆኑ ጋር ተያይዘው በዘርፉ በተቋሙ ጋር ተይዞ የነበረውን የአመራር ጉድለት በማረም ተቋሙን ደግሞ አጠቃላይ ከተማ አስተዳደራችን በጀመረው የሪፎርም ስራ ይህንን ሪፎርም ማገዝ አለበት። በተሻለ መልኩ ሪፎርሙ ተጠናክሮ ውጤት በሚያመጣ መንገድ መሄድ ስለሚገባው ያንንም ሪፎርም ሊያግዝ የሚችል የአመራር አካዳሚውም ራሱን አስችሎ ሪፎርም እንዲያደርግ የተደረገበት አግባብ ይገኛል ማለት ነው። ይህንን በማድረግ ስልጠና ለመስጠት የሚያስችል ስራዎች ተጀምሯል። በስልጠና መርሃ ግብሩ 2751 ተሿሚ አመራሮች በ11 ዙር በተለያዩ ርዕሰ ጉዳዮች መሰልጠናቸውን የገለጹት ደግሞ የአዲስ አበባ አመራር አካዳሚ ፕሬዝደንት ዶክተር ጣሰው ገብሬ ናቸው። አካዳሚያችን አመራሮችን በተለይም ተሿሚ አመራሮችን የማልማት ስራ በ2017 ባጀት ዓመት ለመጀመሪያ ጊዜ በመጀመሪያው የስልጠና መርሃ ግብር በ11 ዙሮች በባህሪ ግንባታ እና በትግበራ ክህሎት ርዕሰ ጉዳዮች ላይ 2751 የወረዳ ተሿሚ አመራሮችን ማሰልጠን ተችሏል። የባህሪ ቀረፃ ወይም የባህሪ ግንባታ እና የትግበራ ክህሎት ስልጠናዎች በጥናት የተለዩ የስልጠና ርዕሰ ጉዳዮች ሲሆኑ በውስጣቸውም እጅግ በጣም ገንቢ ሀሳቦች ተካተውበታል። በማጠቃለያ መርሃ ግብሩ በለውጥ አመራርና ተገልጋይን ማዕከል ባደረገም አገልግሎት አሰጣጥ ላይ ያተኮሩ ስልጠናዎች ተሰጥተዋል። ባለፉት ስድስት ዓመታት ኢትዮጵያ በአረንጓዴ አሻራ በሰራችው ስራ የውሃ ሀብቷን መጠበቅና ማጎልበት መቻሏን የውሃና ኢነርጂ ሚኒስቴር አስታወቀ። የውሃና ኢነርጂ ሚኒስትሩ ኢንጂነር ሀብታሙ ኢተፋ ኢትዮጵያ በተፋሰስ ልማት ከፍተኛ ስራ መስራቷን አንስተዋል። አሸናፊ በላይ ተጨማሪ አለው። ሀገራት በአየር ንብረት ለውጥ ሳቢያ ሊከሰት የሚችልን የውሃና አየር ሁኔታ መዛባትን ለመከላከል ጠንካራ የቅድመ ማስጠንቀቂያ ስርዓት የመገንባት ስራን ያከናውናሉ። በዓለም አቀፍ ደረጃ ማርች 22 በኢትዮጵያ ደግሞ መጋቢት 13 የሚከበረውን የዓለም የውሃ ቀን የውሃ ጥበቃን መረዳትና ማጎልበት በሚል መሪ ቃል ሲከበር ንግግር ያደረጉት የውሃና ኢነርጂ ሚኒስትሩ ኢንጂነር ሀብታሙ ኢተፋ ኢትዮጵያ በተፋሰስ ልማት ከፍተኛ ስራ መስራቷን አንስተዋል። ተፋሰስ ልማት ነው። ተፋሰስ ደግሞ ድንጋይ መከመር አይደለም። ተፋሰስ ድንጋይ ህይወት እንደኖሮ ማድረግ ማለት ነው። ስጋ እንደኖሮ ማድረግ ማለት ነው። ስጋ ደግሞ ችግኝ ነው፣ ዛፍ ነው። አፈር ይዳብራል፣ ምንጭ እናገኛለን። ታጥቦ ይሄ የተነበረውን አፈር እንከላከላለን። ከአርባ ቢሊዮን በላይ ችግኝ ኢትዮጵያ ስትተክል ይሄ ተቋም እንደ ሀገር ስጤኒ ኮሚቴውን ምክትል ሆነ ስንሰበስብ ትልቁ ድርሻችንም እዛ ውስጥ ማየት ያስፈልገናል። እኛ ነው ስራው፣ ውሃ ነው ጉዳዩ። ስንቋንጭ ውሃ ላይ ሄደው ይሰበሰባል። በትልቁ ከበናይል ኮንትሪቡት የሚያደርጉት ተፋሶች አባይን ከወሰነ ስራ እንደ ሁለት ቢሊዮን ችግኝ ቢተከለ እዛ ውስጥ ነው ኮንትሪቡት አድርገናል ማለት ነው ለግብፅ ውሃ ይስጥ እያቀረብንላቸው ማለት ነው። ከተፈጥሮ ከነበረው ባሻገር ተጨማሪ ውሃ ነው። ምን አርግን? መሬት ሰትን፣ ጉልበት ሰትን፣ ጊዜ ሰትን። ኢትዮጵያ ባለፉት የለውጥ ዓመታት ተግባራዊ ያደረገችው የአረንጓዴ አሻራ ትግበራ የአፈር መሸርሸርን ከመከላከል ባለፈ የከርሰ ምድር ውሃን ማጎልበት መቻሉን የውሃና ኢነርጂ ሚኒስትር አማካሪ ዶክተር ከበደ ገርባ ይናገራሉ። በአንዳንድ ቦታዎች ጥናቶች የሚያሳዩት የደን ተከላው በአግባቡ በተሰራባቸው አካባቢዎች የከርሰ ምድር ውሃ ሀብታችን የማገገም የደረቁ ምንጮች መልሶ የመመንጨት በወንዝ ውስጥ ያሉ የውሃ መጠን የመጨመርና የደለል ክምችቱ እንዲቀንስ እያደረገ ያለ እንደሆነ ጥናቶች ያሳያሉ። የአረንጓዴ የአሻራ ትግበራው ትሩፋት በዚህ ብቻ እንደማያበቃ የሚገልጹት አማካሪው የህዳሴውን ግድብ የውሃ ሀብትን በአግባቡ ለመጠበቅና ለመንከባከብ ትልቅ አስተዋጽኦ ማበርከቱን እያስረዳሉ ግድቡ ከላይ ላይኛው ተፋሰስ በደን እየተሸፈነ ሲሄድ ወደ ግድቡ የሚገባው ውሃ ንጹህ ውሃ ይሆናል ማለት ነው። ስለዚህ 74 ቢሊዮን ኪቢክ ሜትር የጠበቅነውን ውሃ ብቻ እንዲኖረን ያደርጋል። ነገር ግን ከላይ መሬት እየተራቆተ ደኖች እየተመነጠሩ የሚሄዱ ከሆነ ወደ ግድቡ የሚገባው ውሃ ብቻ ሳይሆን አፈርም ጭምር ይሆናል ማለት ነው። ስለዚህ የግድቡን የውሃ የመያዝ አቅም ለረጅም ጊዜ በማቆየት የደን ተከላው ወይም የግሪን ሌጋሲው ከፍተኛ አስተዋጽኦ አለው ማለት ነው። የውሃና ኢነርጂ ሚኒስትር አማካሪው ዶክተር ከበደ ገርባ አክለውም በአረንጓዴ አሻራና በህዳሴው ግድብ በተሰራው ስራ የኢትዮጵያ የኃይል ምንጭ በከፍተኛ ሁኔታ መጨመር መቻሉን ይገልጻሉ። በኢትዮጵያውያን ተሳትፎ ተገንብቶ ሪባኑን ለመቁረጥ የስድስት ወራት እድሜ ብቻ የቀረው የህዳሴው ግድብ ግንባታ በታችኞቹ የተፋሰሱ ሀገራት ከፍተኛ ጫና ቢያስተናግድም ግፊቱን መቋቋም የቻለችው ኢትዮጵያ ቃልን በተግባር ማሳየት ችላለች። ጫና፣ ውድድር፣ ቅጽበታዊ ትለዋጭ ክስተቶች ቀድማ እንገኛለን ተጠቃይታ፣ አዲስ ሚዲያ ኔትወርክ ያለበትን ደረጃ የተከታተለ ለእናንተ ያደርሳል። ክንዶቻችን አይ ሁሌም በፈጠራ እንታትራለን። በዛሬ ዜና የነገን ታሪክ እናኖራለን። የመረጃ ጥሞን ለመቁረጥ ኤሜን 24 7 የአዲስ አበባን አዳዲስ መልኮችና ገጾች እየገለጥን እናሳያለን። የማይመሽብን መንገደኞች ነን። የአዲስ አበባን ጓዳ እንዳስሳል። የኢትዮጵያውያን የተባበሩ ክንዶች ለስራ ሲተጉ የአዲስ አበባ ውበት እንዲህ ይገለጣል። ይህ ደግሞ የኮንሶዎች የእርከን ሥራ ጥበብ ውጤት ነው። ጊዜና ቦታ ሳይገድበን ሳንጠበቅ ከተፍ እንላለን። ኤሜን 24 የማለዳው ድንግዝግዝ የንጋቱ ማራኪ ጮራ ቀትር የፀሐይዋ ግለት ሳይበግረን፣ አመሻሽ በግርግሩ መሃል ከማታንቀላፈው አዲስ አበባ ጋር እኛም ሁሌም ንቁነን በመንጋትና በመምሸት በሰዓታት ሽክርክሪት በወቅቶች መለዋወጥ መሃል የካሜራዎቻችን ሌንሶች ቦግ ተግ እንዳሉ ናቸው። ለአፍታ እንኳን አይከደንም። የአዲስ አበባ ከተማን እያንዳንዷን ቅጥበታዊ ክስተቶችን ወደ እናንተ ያደርሳል። በትናንት በዛሬና በነገ መካከል የትውልድ ድምፅ ሆነናል። ኤም ኤን 27 ኤም ኤን 27 አዲስ አበባን ማያ መስኮት በቅርብ ቀን ይጠብቁን። በቅርብ ቀን የተከበራችሁ ተመልካቾቻችን፣ ከኤምኤን አዲስ ቴሌቪዥን ለሰዓቱ የያዝናቸው ዜናዎች የነበሩ መልካም ጊዜ ነው።